ተፈጥሯዊ የተሰጠው ድምፁ ደግሞ ከመጠን በላይ ህዝብን አንቆ የሚል ደምስለን የሚያንቀሳቀስ የሚያንሰረስ በፈለጋቸው ድምፅ ነው የሚጫወተው ዶኒ ያን ጊዜ ደግሞ ሳገትም አለ ልጅነትም አለ አይደግመውም ይጫወታል ያንን ችሎታ ነው እንግዲህ የበለጠ መምራን ይቆጣቁልት የሚገባ ሊያሳዩት የሚገባ እና ከህፃነቱ ጀምሮ በመጀመሪያ ደረጃ እንችን ሩዝ ይሁኔ ያለፈበት ዘመን ያለው አጠቃላይ የጦርነት ጊዜ ነው። አገራችን ወደ ብዙዎችን ነገሮች ከዛ ካለው ከወቅታዊ ሁኔታዎች ጋር እዛ ብሎ አገሩን፣ ህዝቡን ይጠብቅ ህፃናትም የአገር ፍቅር ኖሯቸው እንዲያሉ ለማድረግ የእሱ አስተዋጽኦ ከፍተኛ ትለው ይ ከእያንዳንዱ ስኬት ጀርባ ብዙ ጊዜ የማየው በይሁኔ ቤተሰብ ውስጥ ነው። ቤሽን መቤት የይሁኔን የሕይወት ታሪክ ለውጠዋለች ማለት ይቻላል። ምክንያቱም እሱ በጽፍላዊ በሚገባ ገልጾታል። የተለያዩ አማራጮችን እንዲያዩ የከፈተችበት እንዲያሳይ መንገድ የሆነችው ባለቤቱ ነች።

የኢትዮጵያ ጉዳይ ሳይነስ ያለፈበት ጉዳይ የሀገር ጉዳይ ሳይገለጽ ያለፈበት ጊዜ የለም እና እኔ ብዙ ጊዜ እሷን ነው እሷን ቨርስ በእያንዳንዱ ሙዚቃ ውስጥ እነዛን ቨርሶች ነው ማየ ኢትዮጵያዊነቱ ዝንፍ ያላለ ማንንም ሰው የማንንም ሰው ሕይወት የማይነካ ሀገሩን የሚወድ

አገሬ ምን ሆነ ለ እንዴት ለገረች አንቺ ወ እያለ ነው የሚገርምህ። ከዛ ልክ ብሎ ደግሞ በሚለው ሙዚቃ ውስጥ እንኳን አሁን ኢትዮጵያ ባለብዙ ቀለም ናት ስት እያለ ነው የሚገርምህ። ስለዚህ ኔ ወኔ ኢትዮጵያዊነቱ እና እሱነቱ ማንነቱ ተጋይተውበት ማቁ ተባብረው ነው የሚሄዱት። በቃ ሁሉን ነገር አድርገው ነው የሚያሳየው። ይሄ በጣም የምኮራበት አንድ ትልቁ ነገር ይሄ ነው። ዩኔን እንግዲህ ከቤተሰቡ ጋር እናስቃየው ይሁኔ ነው። ልጆች ሲ ሰላምና ፍቅር ነው ሲመጣ ብሮድ አይዲያ ሰፊ የሆነ ሀሳብ ነው እና ኋላ ላይ ፍቅርና ሰላም ከቤት የሚጀምረው ዝም ብሎ እንደቀላ እና መሰለ የፍቅርና ሰላም ከቤት ካልጀመረ ፍቅርና ሰላም ከቤት ካልጀመረ የምናሰው ነገር ሁሉ ሲጌታ ማለት ነው። ስለዚህ ፍቅርና ሰላም ከቤት ይጀመራል። ትልቅ አባባል ነው።

ሰዎች እዚህ ብዙ ሊጻፍላችሁ ጅለታር ሊጻፍላችሁ ሰፋፍ ይፋልክ ያላችሁ ሰዎች አላችሁ። ይህን ጊዜ ነው መቅደም ታሪካችሁን ለህዝብ ማስረዳት፣ አርያነታችሁን ለህዝብ ማስረዳት። ይህን ጊዜ ነው የእናንተ ተግባር መገለጻ። ስለዚህ ለዚህ ትውልድ ትልቅ አርያ ነው።

እንዴት ነበር እዚህ ተነሰው በዛ ውስጥ አስቀምጦታል። እንዴት የተተከሰው አባቱ እናት የእናትና የአባቱ ግንኙነት ሲያስቀምጥ እናትና አባቱ የተገናኙበት ቤት እና የተገናኙበት ቤት ታሪኩ ሲያስቀምጥ ከተለመደው እናትና አባት አውጥቶ መናገር ከባድ ነው፣ ግን ታሪኩ ውስጥ የግድ ጠቀሳ አስቀምጦታል